ኢቫንጀሊካ የወንጌል አማኞች ድምፅ። እንኳን ለዚህ ታላቅ ሀገራዊ የወንጌል መልእክት በዝማሬ አምልኮ አገልግሎት ራሳችሁ ከኛ ጋር አብራችሁ ለመቆም ምላሻችሁን ስለሰጣችሁን በቅድሚያ ከልብ እናመሰግናለን። እንደ መልእክት ሙዚቃና አምልኮ ለወንጌል መስፋት ትልቅ አስተዋጽኦ እንዳለው ለማሳየት የተዘጋጀ ታላቅ የመዝሙር እና የራዕይ የማካፈል ፕሮግራም ነው። ይህ ፕሮግራም የተዘጋጀው የመሃናይም የሽብሸባ ዝማሬና የወንጌል አገር አቀፍ አገልግሎት እንዲሁም ኤኤቪአይ በአብያተ ክርስቲያናት ህብረት ለበርካታ አመታት በሀገር ውስጥ እና ከሀገር ውጭ በቀጥታ ስርጭት ስራ የሚታወቀው ድርጅት እንዲሁም ደግሞ ኤኤ ፓራዳይም ኤቨንትስ ኦርጋናይዚንግ በአደባባይ ፕሮግራሞችን በሳውንድ ሲስተም እና መድረክ ዝግጅቶች ስራ በብዙ ስራ የምናውቀው ድርጅት ነው። በአንድነት በመሆን ወንጌልን በአምልኮ ወይንም ኢቫንጀሊዝም ስሩ ወርሽፕ በሚል የጋራ አገልግሎት የወንጌል አገልግሎት ለመስራት ስምምነት ላይ በመድረሳቸው ይህ ፕሮግራም ተዘጋጀ። የፕሮግራሙ ዋና ዓላማ ሰዎች የእግዚአብሔርን ፊት እንዲፈልጉ ሲሆን፣ ይህንን ለማድረግ ደግሞ ዝማሬና አምልኮ ትልቅ አስተዋጽኦ እንዳላቸው በማመን እንዲሁም ደግሞ በዝማሬው ፕሮግራም ላይ በሚደረግ የቃል መልእክት ብዙዎች ለእግዚአብሔር ጥሪ ምላሽን እንዲሰጡ እና ልባቸውን እንዲከፍቱ ለማድረግ ነው። በሮሜ ምዕራፍ 10 ቁጥር 17 ላይ እንደሚነግረን እምነት በመስማት ይመጣል እንዲሁም ደግሞ መስማትም በእግዚአብሔር ቃል ነው እንደሚል ሰዎች ወንጌልን ካልሰሙ ወይም ወንጌል ምን እንደሆነ ካልተረዱ እራሳቸውን ለወንጌል ክፍት ላያደርጉ ይችላሉ። እንዲሁም ደግሞ ወንጌልን መመስከር፣ አዳዲስ ነፍሳትን መጥራት፣ እንዲሁም መጋበዝ የወንጌል አማኞች ተግባር ስለሆነ ስለዚህ ወንጌልን እንዲሰሙና ልባቸውን ለወንጌል ክፍት እንዲያደርጉ መድረኮችን ለማዘጋጀት የተዘጋጀ ፕሮግራም ነው። ይህን አገልግሎት ወይንም ይህንን የወንጌል ስርጭት በመስማት እድልን ለማመቻቸት እና ሰዎች ልባቸውን ለእግዚአብሔር ክፍት እንዲያደርጉ እንዲሁም ምላሽን እንዲሰጡ ለማድረግ የተዘጋጀ ፕሮግራም ነው። ይህንን አገልግሎት የወንጌል አማኞች በሙሉ እንዲወስዱትና እንዲሁም ደግሞ የእግዚአብሔር ቃል በዛ እንዲነገር አገራዊ የሆነ ፕሮግራም እንዲሆን እየተዘጋጀን ነው። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 28 ላይ እንደሚነግረን እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ስለሚል ይህ የወንጌል መልእክት ሁላችንንም ስለሚመለከትና የክርስቶስን መመለስ እየተጠባበቅን ባለንበት በዚህ ሰዓት ይህንን ወንጌል ላልሰሙት የማድረስን ኃላፊነት ሁላችንም እንድንወስድ ከማድረግ የመጣ ነው። ኅብረታዊ አምልኮ ወይንም ወንጌልን በህብረት ማምለክ በእግዚአብሔር ፊት መልካም ስለሆነ ይህ አገልግሎት ወይም በኅብረት አምልኮ የመዘምራን በአንድ ላይ መሆን እንዲሁም በተመሳሳይ ዜማና ያሬዳዊ ዝማሬ በከበሮና በተለያዩ የዝማሬ መርጃ መሳሪያዎች በእግዚአብሔር ፊት መሆን እግዚአብሔርን ደስ ስለሚያሰኝ ነው። በመዝሙር ምዕራፍ 34 ቁጥር 3 ላይ እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ እናድርግ ይላል። ስለዚህ ዝማሬን በእግዚአብሔር መንግስት ውስጥ ትልቅ ኃይል እንዳለው እናምናለን። የምንዘምረው መዝሙር ለእግዚአብሔር ክብርን ለማምጣት እንዲሁም ለማሞገስ እንዲሁም ከፍ ለማድረግ ይረዳል። እንዲሁም ደግሞ ሰዎች በመመለስ ዝማሬን በመስማት ለእግዚአብሔር የተከፈተ ልብ እንዲኖራቸው መድረክን ለማዘጋጀት ነው። እስራኤላውያን ከግብፅ በወጡ ጊዜ መጀመሪያ ያደረጉት ነገር በዝማሬ እግዚአብሔርን ማክበር ነው። ይህም ማለት እግዚአብሔር ላደረገላቸው ትልቅ ነገር ከግብጽ እንዴት እንዳወጣቸው በማሰብ በዝማሬ እግዚአብሔርን አመስግነዋል። ይህም ማለት እግዚአብሔር ስላደረገላቸው ነገር አድንቀውታል ማለት ነው። በዚህ ጊዜ ሙሴና የእስራኤል ሕዝብ በሙሉ በአንድነት በእግዚአብሔር ፊት እንዲህ ብለው ተናገሩ ይላል የእግዚአብሔር ቃል በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ ፈረሱንና ፈረሰኛውን በባህር ጣለ ብለው ዘምረዋል። እንዲሁም ደግሞ የአሮን እህት ነቢይቱ ማርያም በእጇ የወሰደችውን ከበሮ በማንሳት እግዚአብሔርን ከፍ ከፍ አድርጋለች። እንዲሁም አብረዋት የነበሩ ሴቶች በዝማሬው ተባብረዋል። ስለዚህ ዝማሬ ልብን ይከፍታል፣ የእግዚአብሔርን ድምፅ ያሰማል። ይህ ሰዎች በቀጥታ ከእግዚአብሔር ጋር እንዲገናኙ ያደርጋል። መንፈሳቸውን በፊቱ እንዲያፈሱም ያግዛል። ብዙዎች በአጋጣሚ በሰሙት መዝሙር ጌታን ሲቀበሉ የምናውቀው ጉዳይ ነው። ስለዚህ ይህንን ለመርዳት እና ለማገዝ ይህ ትልቅ አገራዊ ፕሮግራም ተዘጋጅቷል። ስለዚህ በኅብረቱ በዝማሬና በአምልኮ እግዚአብሔር ይከበራል በሚል በፕሮግራሙ ላይ የሚጋበዙ የኅብረት መዘምራን በብዙ ዝግጅት በጸሎት የእግዚአብሔርን ፊት እየፈለጉ ነው እንዲሁም ለወንጌል ስራ በዝማሬ አምልኮ ፕሮግራም ላይ ለማገልገል ዝግጅታቸውን እያጠናቀቁ ይገኛሉ። እንዲሁም ደግሞ የመሃናይም የወንጌል አገልግሎት ይህንን ፕሮግራም ከአጋር ድርጅቶች ጋር ከኤኤቪይ እና ከፓራዲያም ጋር በመሆን በብዙ ትጋት ለፕሮግራሙ መሳካት ጥሪ በማድረግ አገልጋዮችን በመጋበዝ በፕሮግራሙ ላይ መገኘት ያለባቸውን የክብር እንግዶች በመጋበዝ በብርቱ ጸሎት ዝግጅታቸውን በማጠናቀቅ ላይ ይገኛሉ። የእግዚአብሔር መንግስት በኢትዮጵያ ውስጥ ወዳልተዳረሰባቸው ቦታዎች እንዲሄድ እንዲሁም እንዲዳረስ ይህ ያሬዳዊን ዜማ ለክርስቶስ ወንጌል ለማድረስ እንደ መሳሪያ ይዘን ተነስተናል። ከእግዚአብሔር ፍቅር ጋር ያልተያዙ ሰዎችን ለማገናኘት እንዲሁም ለማገዝ ይህ አገልግሎት ትልቅ አስተዋጽኦ ያደርጋል ብለን እናምናለን። ስለዚህ በዕለቱ ከህብረት መዘምራን እንዲሁም ከዘማሪት ዘርፌ እና ኤፍሬም ጋር በመሆን እግዚአብሔር ያደረገልንን ነገር ወደ ኋላ ሄደን እያሰብን እንዲሁም እርሱን እያከበርን ለእግዚአብሔር ክብር ያሉ መሳሪያዎችን ሁሉ ይዘን በፊቱ በመሆን እግዚአብሔርን የምናመሰግንበት ቀን ይሆናል። እንዲሁም ደግሞ በዕለቱ ወንጌል ያሸንፋል ብለን በወንጌል የእግዚአብሔርን ቃል ለአዳዲስ ነፍሳት የምንናገርበት ቀን እንደሚሆን እናምናለን። እንዲሁም በተወደዱት መጋቢ መርዕድ ወንጌል ይሰበካል። ብዙዎች ወንጌልን ይሰማሉ፣ በመንፈስ ቅዱስ አማካኝነት ልባቸውን ለጌታ ከፍተው ወደ ጌታ ይመጣሉ ብለን እናምናለን። ይህን አገልግሎት እንዲሰፋ ከአገልግሎቱ ጋር ለመቆም ብዙዎች ጥሪያችንን ተቀብለው አብረውን ቆመዋል። ስለዚህ አገልግሎት አብረን እንቆማለን ብለን አገልግሎቱንም የምንደግፍበት ቀን ይሆናል። ይህን ፕሮግራም ለማስጀመር እና ራዕይን ለማጋራት በአዲስ አበባ በቀጠና ሁለት ቤተ ክርስቲያን የፊታችን ቅዳሜ ጥቅምት 29 2018 ዓ.ም ልክ ከቀኑ በስምንት ሰዓት ላይ ይህ ፕሮግራም ይካሄዳል። በዚህ ፕሮግራም አገልግሎት ላይ እንቆማለን ያሉ ቤተ ክርስቲያናት መሪዎች በእለቱ ይገኛሉ። እንዲሁም የቀጥታ ስርጭት ስለሚደረግ ብዙዎች በቀጥታ ፕሮግራም ይታደማሉ ብለን እንጠብቃለን። እንዲሁም ከአገር ውጭ ያሉ ታላላቅ አባቶች መልእክታቸውን በቀጥታ ያስተላልፋሉ። ስለዚህ አገልግሎት ስለዚህ አገልግሎት የወደፊት ራእይ ምን እንደሆነ በዛ ፕሮግራም ላይ አባላት መግለጫን ይሰጣሉ። የወንጌል አማኝ ሚዲያ ባለሙያዎች በሙሉ ተባብረው ለዚህ ትልቅ ራእይ ከወንጌል አገልግሎት ጋር አብረው ለመቆም ተስማምተዋል። ስለዚህ በትህትና የምንጠይቀው በተዘጋጀው ፕሮግራም ላይ ማስታወቂያዎችን በማሰራጨት በድህረ ገጾቻችሁ ላይ በማስተላለፍ ይህንን ፕሮግራም በቀጥታ በማስተላለፍ እንድትተባበሩን እንጠይቃለን። እንዲሁም ደግሞ በቀኑ ከስምንት ሰዓት ተኩል ጀምሮ ሁላችንም በዛ ተገኝተን የእግዚአብሔርን ፊት እንድንፈልግ በፕሮግራሙ ላይ የሚገኙትን ተጋባዥ እንግዶች ኢንተርቪው በማድረግ ወይንም ቃለ መጠይቅ በማድረግ በገጾቻችሁ ላይ በማጋራት ይህንን አገልግሎት እንድትደግፉ በጌታ በኢየሱስ ክርስቶስ ስም በፍቅር እንጠይቃችኋለን። እግዚአብሔር አብዝቶ ይባርካችሁ። ቅዱሳኖች በዚህ ሚዲያ በመላው ዓለም ሆናችሁ የምትሰሙ፣ በተለይ ኢትዮጵያውያን የጌታ ጸጋና ሰላም ለእናንተ ይሁን። ዛሬ በዚህ የተገኘ ነው በጥቅምት 29 ከሰዓት በቀጠና ሁለት ሙሉ ወንጌል ቤተክርስቲያን የተዘጋጀውን ዝማሬ አገልግሎት እና ከእነሱ ጋር በትብብር ያሉ የሚዲያና የአጋር አገልጋዎች ወይም አገልግሎት ጋራ በተዘጋጀውን ፕሮግራም ይህንን ጥሪ ለማድረግ ነው። ይህንን ጥሪ የምናደርግበት ምክንያት በተለይ የኢትዮጵያ ወንጌላዊያን ቤተክርስቲያናት ህብረት አጋር አባል ሆኖ የሚያገለግል አገልግሎት ነው። በመሆኑ ከተመሰረተበት ከስምንት ዓመት ጀምሮ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የሚያዘጋጀው የአደባባይ ፕሮግራሞችን አጋር በመሆን በጸጋው በማገልገል የሚገኝ አገልግሎት ነው። በተለይ ይህ አገልግሎት ልዩ የሚያደርገው ኢትዮጵያ ወይም ሀገር በቀል የሆኑ ዜማና ሀገራዊ በቀል የሆኑ የሙዚቃ መሳሪያዎችን በመጠቀም ወንጌልን በዜማ ሲያገለግል፣ ስንታነጽ ስንገለገል የቆየንበት አገልግሎት ነው እና እግዚአብሔር ይህንን አገልግሎት ስለሰጠን እግዚአብሔርን ማመስገን መጠበቅን በምንችለው ሁሉ መደገፍም ይጠበቅብናል። እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ደግሞ አባሎቻችንን መጠበቅ ወይም ማገዝ በራዕያቸው ጎን መቆም በሌላ መልኩ ኃላፊነታችን የእረኝነት ኃላፊነታችን በመሆኑ በዕለቱ የተዘጋጀው ፕሮግራም ወንጌል በዜማ የተዘጋጀው ድግስ ላይ ታላላቅ በወንጌል አገልግሎት የሚያገለግሉ አባቶችም በተለይ የአብያተ ክርስቲያናት የቤት እምነት መሪዎችም እንዲሁም ደግሞ ዘማሪያንም እና እግዚአብሔርን ቃል የሚያካፍሉ እንግዶችም ስለሚገኙ በዛ አይነት ሁላችንም ተገኝተን ይህንን አገልግሎት ጸጋ መካፈልም መደገፍም የሚያድግበት አቅጣጫ መምከርም ከሁላችን የሚጠበቅ ስለሆነ እግዚአብሔር የሰጠንን አገልግሎት ማሳደግ በጎን መቆም የሁላችን ተግባር በመሆኑ በኢትዮጵያ ወንጌላዊያን አብያተ ክርስቲያናት ህብረትስም ሁላችሁንም በዛው እንድንገኝ ጥሪን አስተላልፋለሁ። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። ስለ መሃናይም ዝማሬ የወንጌል አገር አቀፍ አገልግሎትና አጠቃላይ ስላለው ስለ ሶስቱ ጥምረት የህዝብ ግንኙነት እህታችን ሳሪ በደንብ አጋ ገልጻለች። በአንድ አካል ማለት የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ ይላል እግዚአብሔር ቃል ሲናገር፣ የምታመሰግኑም ሁኑ። እግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብም ሁሉ እርስ በርሳችሁ አስተምሩ፣ ገስጹ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል የእግዚአብሔር ቃል ሲናገር። ስለዚህ እርስ በእርሳችን የተፈቀደልን የጌታን ስም ማክበር ማወደስ፣ በልባችን ሁሉ መዘመር ነው የተፈቀደው። ይሄ የእግዚአብሔር ቃል መሰረት ነው። ይህንን ነው በጌታ ስም የምናደርገው። ቅዳሜ የምናደርገው ይህ የሆነ ታላቅ የሆነ ፕሮግራም የዚህ ራዕይ ዋና ጥቅስ የሆነው የዛሬ ስምንት ዓመት በዚህ አገልግሎት በዚህ በሸብሸባ ኳየር ምድሪቷ ላይ በማሰልጠንና በማስፋፋት ወደ 1716 ዓመት ብናገለግልም ግን ተደራጅቶ ቅድም እንደተባለው ስምንት ዓመት ሆኖታል። አገር አቀፍ ከየአጥቢያው የተወጣጣ አገር አቀፍ የሆነ ህብረት ነው። ቁጥራችን ወደ ሰማንያ ይሆናል። ይህንን አገልግሎት እንግዲህ በዝማሬ ለወንጌል ለማዋል የመጀመሪያው ጥቅስ መነሻችን ፊልጵስዩስ ሁለት ላይ ያለው ምላስም ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ሀገርኛ ዝማሬ ቅኝት በሆነው አገልግሎት ብዙዎችን ለመድረስ ነው። ሰዎችን ለኢየሱስ ክብ- ክብር እንዲሰጡ ጉልበት ሁሉ ለእሱ ካለ መጀመሪያ ሰዎች ኢየሱስን ማወቅ አለባቸው እንዲችሉ ጉልበት ሁሉ ይንበርክክ ካለ ለኢየሱስ ለመዘመር ደግሞ ኢየሱስን ማወቅ ያስፈልጋል፣ እና ይህ ትልቅ የሆነ እድል ነው። ይሄ ደግሞ ወንጌል ስለ ኢየሱስ ሰዎች እንዲያውቁ ይህንን አገልግሎት ለወንጌል ትልቅ አቅም ያለው መጽሐፍ ቅዱሳዊ በሆነው ሀገርኛ አለባበስና ቅኝት ሙዚቃ በሆነው አገልግሎት በቀጣይነት ለማስቀጠል ወንጌልም በአምልኮ ማፍሰሪያ ፕሮግራም ነው። ስለዚህ መጽሐፍ እንደሚናገር አባቶች ዘጸአት ላይ ምዕራፍ 15 ላይ ሲወጡ ከግብፅ ሲወጡ ህዝቤ ያመልከኝ ዘንድ ልቀቅ ያለ እግዚአብሔር አምልኮ ሁሌ ይፈልጋል ማለት ነው። ስለዚህ እግዚአብሔር አምልኮ ይወዳል። አምልኮ ዋና ዋና ነገሩ እና ቅድም እንደተገለጸው የነብይቱ ማርያም ከበሮን አነሳ ይችላል። ይህንን ከበሮ ኬት አመጣችሁ ነበራቸው ውስጣቸው ያመልኩ ነበር። ስደት ላይም ሆነው ግብፅም ሆነው ይህን ከበሮ ይጠቀሙበት ነበር ብለን እንገምታለን። ድንገተኛ መንገድ ላይ ከበሮን ኬት ያገኙታል። እና እግዚአብሔር አምልኮ ሁልጊዜ ጊዜ ይፈልጋል። ጽድቅ የሆነ አምልኮ፣ ቅዱስ የሆነ አምልኮ እግዚአብሔር ይፈልጋል። እና ይህንን አገልግሎት ነው እያገለገል ያለ ነው። ይህንን ደግሞ ለወንጌል ማዋል የሚል ነው። ስለዚህ መጽሐፍ ቅዱስ እንደሚነገረን ራእይ ምዕራፍ አምስት የመጨረሻው አገልግሎት ነው። የታረደው በግ ኃይልና ባለጠግነት ጥበብም፣ ብርታት፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል ካለ በኋላ በሰማይም በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ይላል። ከላይም በታች በእነርሱም ውስጥ ያለ ሁሉ ይላል። በረከትና ክብር፣ ምስጋናም፣ ኃይልም እስከ ዘላለም ዓለም በዙፋኑ የተቀመጠው ለበጎ ይሁን። ኢየሱስ ክርስቶስ ጌታ ነው። ታላቅ አገልግሎት ሁሉም ኳየር ሊሆን ነው ማለት ነው። የምድር ሁሉ አገልግሎቶች ሁሉ ታጥፈው፣ ፕሮግራሞች ሁሉ ታጥፈው እግዚአብሔር የሚያከብሩበት ሰዓትና ጊዜ አለ ማለት ነው። ስለዚህ ይሄንን ለሰዎች ማፍሰር ነው። ታላቅ የሆነ ወርሺፕ ይጠብቀናል በሰማይ፣ ታላቅ የሆነ ምንም የማይቋረጥ ምድር ላይ ያለ ፍጥረት ሁሉ የሚያመልክበት ታላቁ የበጉ ሰርግ አለ። ከዚህ ሰዎች እንዳይወሉ ለፍጥረት ሁሉ ይሄን ወንጌል በዝማሬ ልናደርስም ለምን እንደምንዘምር እነግራቸዋለን ይሄን ደሞ ለመዘመር በመንፈስ የሆነ ዝማሬ ደሞ ለመዘመር ጌታን ማወቅ አለባቸው ማለት ነው። ስለዚህ ወደዚህ ዝማሬ ሲመጡ በመንፈስ እንዲነቁ እንጸልያለን። ትልቅ የወንጌል የሆነ በር ነው ማለት ነው። ይህንን አገልግሎት እንግዲህ ለዚህ ፕሮግራም መሃናይምና ኤቢአይ እና ፓራዳይም ኢቨንትስ ለዚህ ፕሮግራም በቃ አንድ ላይ ተጣምሮ ማለት ነው። ይሄንን አገልግሎት ለማብሰር ይሄን ታላቅ የሆነ እግዚአብሔር የሰጠንን ጸጋ ለማካፈል የተዘጋጀ ፕሮግራም ነው። በዚህ በዚህ ያለው ፕሮግራም ላይ ናዝሬሽን ሽብሸባዎች ከሰማኒያዎቹ ውስጥ የተነሱት እነሱ ይገኛሉ። እግዚአብሔር ሰላም ሽብሸባ፣ መሃናይም የሽብሸባ ኳይር እህታችን ዘማሪ ዘርፌ፣ ወንድማችን ኤፍሬም ይገኛሉ። ሀገርኛ በሆኑ እቃዎችና ቅኝቶች ሁሉ እግዚአብሔርን ከፍ የምናደርግበት ቀን ነው። አላማው ይሄ ነው። ወንጌልን በአምልኮ አመሰግናለሁ። ባገር ውጭም ያላችሁ እንኳን ደስ አላችሁ ማለት ፈልጋለሁ። በአይነቱ ልዩ የሆነ ዋናው ጉዳይ ዋና እንድናደርግ የሚጋብዝ ይህም ማለት ምን ማለት ነው ወንጌልን በአምልኮ ወይም በወርሽ መድረስ የሚል ዋና ጉዳይ አድርገን የተነሳንበት አገልግሎት። ለዚህ እንኳን አደረሰን፣ እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ ወንድሞቼ እንዲሁም እህቴ እንደጠቀሱት ነገሮችን መድገም አልፈልግም የፕሮግራሙ ይዘት ይሄ አሁን የጠቀስኩት እንዳለ ሆኖ መሃናይም የኳየር አገልግሎት ወይም የዝማሬ አገልግሎት የኢትዮጵያ ቤተክርስቲያን ባለውለታ በብዙ ክፍለ ሀገሮች እየዞሩ ወንጌል ያገለገሉ አሁንም ደግሞ እያገለገሉ ያሉ ወደፊትም ደግሞ ይሄንኑ የሚቀጥሉ የአገልግሎት ክፍል ናቸው። ስለዚህ በቀጥና ሁለት ሙሉ ወንጌል በተዘጋጀው በዚህ በአይነቱ ልዩ የሆነ ፕሮግራም ላይ አዳዲስ ነፍሳትን በመጋበዝ ሁላችሁም ተገኝታችሁ የበረከቱ ተካፋይ እንድትሆኑ እንጋብዛችኋለን። ሁላችን በዚያ አለን። እግዚአብሔር ይባርካቸው። እግዚአብሔር የተመሰገነ ይሁን። ወንጌልን በአምልኮ በሚርዕስ በተዘጋጀው ፕሮግራም ላይ በዓለም ዙሪያ ያላችሁ ቅዱሳን ሁሉ እንድትሳተፉ በሚዲያም እንደዚሁም በአካል በመምጣት በቀጠና ሁለት ቅዳሜ ከስምንት ሰዓት ጀምሮ እንድትሳተፉ። በዚህ ክርስቶስ ሊመጣ በደጅ ባለበት በመጨረሻው ዘመን ወንጌልን እንድንሰብክ እንድንመሰክር ወደ ኢየሱስ ክርስቶስ ሰዎችን እንድናመለክትና እንድናሳይ እድል የደረሰን ሰዎች ሁሉ ኃላፊነት አለብን። ነፍሳትን ከጨለማው የመናጠቅ በዚህ በመጨረሻው ዘመን ሰዎች ወደ ጌታ እንዲመጡ የመመስከርና እንደዚሁም ደግሞ ቤተ በምድር ላይ ያለችው ለዚሁ ብርሃን ለመግለጽ ስለሆነ ሁላችንም በዚህ ቀን እንድትገኙ እንደዚሁም ደግሞ ወንጌል እንድትመሰክሩ አዳዲስ ሰዎችን እንድትጋብዙ በዚህ በመሃናይም በተዘጋጀው ፕሮግራም ላይ ቅዳሜ ከስምንት ሰዓት ጀምሮ ፕሮግራሙ ይካሄዳል። የተጋበዙ እንግዶች አሉ። እግዚአብሔር በዝማሬ ይከብራል። በኢዮሳፍጥ ዘመን በሁለተኛ ዜና ምዕራፍ 20 ቁጥር 21 ላይ እንደዚህ ሚል ቃል አለ። በዮሳፍት ዘመን በችግር ውስጥ በነበሩበት ጊዜ ቁጥር 21 ላይ ሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱ ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞን፣ በሞአብ፣ በአሞንና በሞአብ ልጆች፣ በአሴድም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው እነርሱም ተመቱ ይላል እና እግዚአብሔርን በማምለክ ውስጥ ጠላቶቻችን ይመታሉ ማለት ነው። እንደ ግል፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ አገልጋይ እግዚአብሔርን በማምለክ ውስጥ ጠላቶቻችን ይመታሉ። እና እግዚአብሔር አምልኮውን ስለሚወድ ሁላችንም እንምጣ፣ ወንጌልን በጋራ እንስራ፣ በዓለም ዙሪያ ያሉ ሰዎች እንዲድኑ የድርሻችንን እንወጣ ለማለት ነው። በየትኛውም አቅጣጫ ያላችሁ አማኞችም የማታምኑ ብትሆኑ መታችሁ፣ የጌታ ማዳን ተመልከቱ። ወንጌል በኃይል ይሰበካል። በአገረኛ በሆነ ዜማ እና እንደዚሁም ደግሞ በባህላዊው እግዚአብሔር በሰጠን የአምልኮ ስርዓቶች እግዚአብሔርን ስለምናመልክ ሁላችሁም መታችሁ ተሳተፉ ለማለት እወዳለሁ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ በጥያቄው ምላሽ እንዲሆነ። ሁልጊዜ የትኛውንም ጥያቄ ስንጠይቅ መጽሐፍ ቅዱሳዊ መሰረት ነው የምንይዘው እና የእግዚአብሔር ቃል በሚነግረን ነው መንፈስ ቅዱስ በሚነዳን እና በሚመራን ነው መልስ የምንሰጠው እንጂ ለመልስ ያህል ሳይሆን ሁልጊዜ የእግዚአብሔር ቃል መሰረት ምን ይላል ነው ሁልጊዜ እና እኛ እግዚአብሔር ቃል ሲናገር መዝሙረ ዳዊት ላይ ነው አለ የሚናገረው እግዚአብሔርን በመቅደሱ አመስግኑት ካለ በኋላ በሀይሉ ጠፈር በችሎቱ በመለከት ድምፅ በበገና በመሰንቆ በከበሮ በዘፈን አመስግኑት በአውታር በእምቢልታ አመስግኑት ድምፁ መልካም በሆነ ጽናጽል አመስግኑት፣ እልታ ባለው ጽናጽል አመስግኑት መስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል እና ድምፁ መልካም በሆነ ጽናጽል ይ ይሄ አሁን ያለው ገበያ ላይ ያለው ሳይሆን ሌላ አለ ማለት ነው። የተሻለ ሌላ ጣም የሚያምር ጽናጽል አለ ማለት ነው። እሱን ጽናጽል የት እንደምናገኘው ባናቀ እና መጽሐፍ ቅዱስ የሚለን ነው ማለት ነው። ስለዚህ መጽሐፍ ቅዱስ አይደለም ይሄ፣ ደግሞ መጽሐፍ ቅዱስ ደግሞ የተጻፈው ለአንድ ሃይማኖት አይደለም ለሁሉም በዓለም ላይ ላለ ሃይማኖት ሁሉ በክርስትና ውስጥ በዓለም አቀፍ ውስጥ ባለ ነው፣ እና ያሬድ ስለ ያሬድ ስናወራ ያሬድ ኢትዮጵያዊ ነው። ያሬድ ከአራተኛው ክፍለ ዘመን ወደዚህ ያለ ሰው ነው። መዝሙረ ዳዊት ኛው ማነው መዝሙረኛው፣ ደግሞ ያለው ሩቅ ነው፣ በሺዎች የሚቆጠር ነው። ዳዊትም አይደለም የነገረን ይህንን በስንት ላይ ዩቲዩብ ላይ ልግቀዋለሁ እና በዚህ መረዳት ሰዎች ሼፕ እንዲይዙ በእኛ እንትን ላይ አልተከታታይ ትምህርት ስንት ብያለሁ። መጀመሪያ ዳዊት ህዝቅኤል ላይ ምን ይላል? የከበሮና የሚልታ ስራ ያንተ ነበር ይለዋል። በየደንገነት ስለዚህ ሩቅ ነው። ከበሮና ጽናጽልቃ ስናነሳ ስለ በገና ስናነሳ ዳዊትም አልተወለደም ሩቅ ነው ያለው። ከዛ መጀመሪያ ግን የምናየው ከበሮን አነሳቸው ይለን። ቅድም ያወራነው ዘጸአት 15 ላይ ነው። ከበሮ ነበራቸው ይላል። ዘፍጥረት ላይ ደግሞ በገናን የሚይዙት ዩባል የሚባል አባታቸው ነበር ይላል። ስለዚህ አዳም ጋር እዛ ጋር ዘፍጥረት አራት ላይ ስለዚህ ነገር ያወራል። ግን በግልጽ ግን የምናየው ከበሮን አነሳች ሴቶችም ተከተሏት የሚለው ደግሞ ዘፀአት ምኑ፣ ባህሩ ሲከፈል አይታ ዝም ማለት አልቻለችም። አመለከችው፣ ፈረስና ፈረሰኛውን ጣል አለች። መቀመጥ አልቻለችም። ከበሯን አነሳች፣ ነበራቸው እና እግዚአብሔር መጽሐፍ ሁሉ ስለ ሁሉም ነገር አይጽፉም። ስለ ሁሉም ነገር አለው ምላሽ፣ ስለ ሁሉም ነገር አለ። ዋና ጉዳዩ ክርስቶስ ነው እና መጽሐፍ የሚነግረን ያነው እና ግን ለሁሉም ሁሉንም ነገር ማባራት በዛ ሁሉ ስንታይ ግን አለ እና እግዚአብሔር ቃል ለሚነገር ከበሮውን አነሳ ከበሮውን አነሳ ይችላል። በግልጽ ግን የምናየው ሙሉ ባንድ ነው የምናየው መሰንቆ ክራቡ በገናው ተደርድሮ የምናየው በላይ ዘመን ታቦቱን ለማስመለስ ሁሉም እቃዎች ተጠቀመ ይላል። ሜልኮል ናቀችው ይላል። እሱ ደግሞ ሕፃኑ ሆኖ በገና ደርዳሪ ደርዳሪ ነበርና ስለዚህ ሩቁ መጽሐፉ ነው ሩቁ ነው እቃው ያ ያሬድ ግን በጣም ሊገርምህ ሰው ነው። ያሬድ ቅኝቶችን ሰራ፣ ግዕዝ እዝል፣ አራራይ ዜማዎችን ቃኘ። እነዚህ ደግሞ ዜማዎች እግዚአብሔርን ሊያከብርበት ነው። ልክ ዳዊት መጽሐፉን ሲጀምር ገና ምስጉን አንተ ብሎ አይደል የሚጀምረው? ሲጀምር ያሬድም፣ እኛ ከዛ ባክግራውንዳችን እዛ ስለሆነ ሲጀምር ስማኔ እግዚአብሔር ጸሎቴ ብሎ ነው የጀመረው። እግዚአብሔር ሆይ ጸሎቴን ስማ፣ ምስጋና ተቀበል ብሎ ነው ያሬድ የጀመረው፣ ዜማውንም ሲቀበል ስለዚህ፣ ያሬድ ኢትዮጵያዊ ነው፣ እኛም ኢትዮጵያዊ ነንና ዜማና ቀኝቱ ለእግዚአብሔር ምስጋና ነው ያቀረበው እንጂ ለለዚህኛ ሃይማኖት የዚህኛው እቃ የሚባል የለም። መጽሐፍ ቅዱስ ሲሆን ነው የአለም ሁሉ ነው፣ በተለያየ ቋንቋ ነው የተሰራጨው። መጽሐፍ ቅዱሳዊ መሰረቱ ነው። ስለዚህ ስናወራ መጽሐፍ ቅዱሳዊ መሰረት አድርገን ነው የምናወራው። እቃዎቹ ምናልባት ቀድመው ሼፖቹ የእቃዎቹ ሼፕ አሰራሩ የጽናቱ የከብሩ እንደዚህ ነው ምናምን ይላል ስናያቸው ባለፈው ላቲን ያለው እስራኤል ሀገር ያለው ተለያየ ሀገር ያሉ የጽናቱ የከብሩ አቶች ብዙዎቹ ምላሽ አግኝተዋል። እነዚህ እቃዎች ደግሞ ኦልሬዲ ሰዎች ሁሉ እንዲጠቀሙባቸው ገበያ ላይ ነጃ ሱቅ ውስጥ ነው ያሉት። የትኛውም ሃይማኖት እቃውን ለመሸጥ ሱቁን ከፍቶ እቃዎቹ ገበያ ላይ የዋሉ ናቸው እንጂ በንዋየ ቅድሳት በቤተ መቅደስ ውስጥ የተቀመጡ ሳይሆኑ ገበያ ላይ ናቸው ያሉት ኦልሬዲ። እኛም በተለያዩ እቃዎችን እግዚአብሔርን እያከበርን ነው። ለዘፈን ለጭፈራ ለዳንስ ለዳንኪራ ሳይሆን ክርስቶስን ልናከብር ቀደም እንዳለው ፊልጵስዩስ ላይ እንዳለው ጉልበት ሁሉ ለእሱ ይንበረከክ ምራይ ለማ አምስት ላይ ደግሞ እንደሚነግረን በሰማይም በምድርም ለዛ አዲስ ቅኔ የተቀኙ እንደሚለን እግዚአብሔርን ለማክበር እየተጠቀምንበት ነው። መጽሐፍ ቅዱስ መሰረቱ ይሄ ነው። እቃዎቹን የነገረን መጽሐፍ ቅዱስ እንጂ ሰዎች አደለም የነገሩ። ረጅም አመት ታሪክ ያለው ለለ ያሬድ ቅርባበት ነው ያሬድ ደግሞ ምን ሰርቷል? የሚያማምሩ ዜማዎችን ሰርቷል። ያሬድ እቃዎቹን አደለም የሰራው ያሬድ የሰራው ዜማን የሰራው ግዕዝ እዝል፣ አራራይ ብሎ በሶስት አይነት ዜማ የሚገርም ዜማዎችን ሰርተዋል። እነዚህ ዜማዎች ግን ማዋል ደግሞ ያለብን በዚህ አጋጣሚ ያሬድ የሰራው እግዚአብሔር ሊያከብርበታል። ሌላ ነገር ሊያረግበት ሊጨፍርበት ሊጨወነ ነገር ሊሰራበት ለዳንኪራ ለምናምን አለ። ስለዚህ እቃዎች ወጥተው ከመጠጥ ቤት ከክፉ ከርኩሰት እነዚህ እቃዎች ወጥተው ለእግዚአብሔር ክብር ማዋል አለባቸው ብለን እኛም እንናገራለን። እቃዎቹ ለእግዚአብሔር ክብር ብቻ ነው ማዋል ያለባቸው። እኛም እያዋን ያለ ነው ለእግዚአብሔር ክብር ብቻ ነው መልሽ። እንደሆነ አመሰግናለሁ፣ አመሰግናለሁ። በጣም ጥሩ ጥያቄዎች እየተጠየቅን ያለ ነው። የመጀመሪያውን ጥያቄ ወንድማችን ኤልያስ የጠየቀውን ለመመለስ ምን ያህል ተዘጋጅታችኋል? በጸሎት እንዴት ነበራችሁ? ዝግጅታችሁ እንዴት ነው? መድረክ ላይ መዝሙር ስለተዘመረ ሰዎች ጌታን ይቀበላሉ ማለት አይደለም የሚል ጥያቄ ነው። ከዚህ ጋር በተገናኘ ይሄ አገልግሎት ከጀመረ ያው ቅድምም ፓስተር እንደተናገረው ከስምንት ዓመት በላይ ነው፣ ግን እንደዚህ እንደ አንድ ግሩፕ አገልግሎት ይህንን አገልግሎት ከጀመረን ወራቶች ተቆጥረዋል። ይህንን ቀን አሁን አይደለም የወሰነው ከወራት በፊት ነው። አንድ ደግሞ የጸሎት ግሩፕ አለ፣ ታስክ ፎርስ ተቋቁሟል። ይህንን አገልግሎት በጸሎት የእግዚአብሔር መገኘት እንዲሆን በሚል የሚጸልዩ እህቶች፣ እናቶች፣ ወንድሞች በጋራ በዚህ ጉዳይ ላይ ላለፈው ሁለት ወራት በፊት ጀምሮ በአንድ ላይ እየተሰበሰቡ በሳምንት አንድ ቀን እየጸለዩ ይገኛሉ። ስለዚህ በጸሎት የሚረዳ ይሄንን አገልግሎት የሚረዱ ሰዎች አሉ ማለት ነው እና እናምናለን። ይሄ አገልግሎት እዚህ ብቻ የሚቆም አይደለም። አሁን ጥቅምት 29 ያለው የመጀመሪያ ነው የመጀመሪያ ዙር ነው፣ አዲስ አበባ ላይ። ከዛ ወደ አርባ ምንጭ ሁለተኛ ከዛ እያለን እንቀጥላለን። ይህ አገልግሎት እዚህ ጋር የሚቆም አይደለም። በጸሎት አብረውን የቆሙ ሰዎች አሉ። ብዙ ጥሩ የሆነ ምላሽ ነው ያገኘነው። ስለዚህ እናምናለን በጣም ከዝግጅታችንን ብቻ ሳይሆን የእግዚአብሔርም ሀሳብ ስላለበት እግዚአብሔር በጸሎት በጸለይን ጊዜ እሱን በፈለግን ጊዜ ስለሚገኝ ይሄ ሀሳብ ደግሞ ዋናው ወንጌል ስለሆነ ወንጌል ደግሞ የመጨረሻው እና ዋነኛው አገልግሎት ስለሆነ የሁሉም አማኝ ስለዚህ ይሄ አገልግሎት በእርግጠኝነት ነገሩ ወደፊት ይሄዳል ብለን እናምናለን። እዚህ ጋርም ይቆም አይደለም። ስለዚህ በጸሎት የሚያግዙን ሰዎች በዙሪያችን አሉ፣ የሚያማክሩን፣ በትልልቅ ፖዚሽን ላይ ያሉ ሰዎች፣ የቤተክርስቲያናት መሪዎች እዚህም እንደምታዩቸው ሁሉም አብረውን ለመቆም እጃቸውን ሰጥተውናል፣ ቀኝ እጃቸውን ሰጥተውናል። በገንዘብም በሁሉም ነገር የሚወዱን ሰዎች በዙሪያችን አሉ። ስለዚህ እናምናለን የእግዚአብሔር መገኘት በዛን ቀን እንደሚሆን። ሁለተኛው ጥያቄ ደግሞ ምን ያህል ነው የሰው ምላሽ፣ የሰዎች ምላሽ እንዴት ነው? ቅድሚያ ደብዳቤ ለሁሉም ለሚመለከታቸው አብያተ ክርስቲያናት ህብረት ቢሆን በካውንስሉ በሚመለከታቸው ሰዎች በጠቅላላ ይሄ አገልግሎት ሲያገለግል መሃናይም ሲያገለግል በነበረባቸው ቦታዎች በጠቅላላ የጥሪ ወረቀት ልከናል። በየቤተ ክርስቲያኑ ማስታወቂያዎችን ለጥፈናል። አገልጋዮች ብቻ ሳይሆኑ እያንዳንዱ ሰው አንድም ሁለትም ጌታን የማያውቁ ሰዎች ይዘው እንዲመጡ ምክንያቱም ዋናው አላማ ወንጌል ስርጭት ስለሆነ ሁሉም ሰው ይህንን እንዲያደርግ ማስታወቂያዎች በየቤተ ክርስቲያን እየተነገሩ ነው። ከቀጠና ሁለት ጀምሮ ማስታወቂያዎች ተነግረዋል። በብዙ ቤተ ክርስቲያን ማስታወቂያዎች ተለጥፈዋል፣ ቢርቦርዶች ተለጥፈዋል። በሚዲያዎቻችንም ሼር እያደረግን ነው። አንድ ደግሞ የምናምነው ነገር የዛሬው ደግሞ መግለጫ የዛሬው ይሄ ጋዜጣዊ መግለጫ እንደገና ለብዙዎች ይደርሳል ብለን እናምናለን። ለዚህም ነገር ደግሞ ለመተባበር ከኛ ጋር ስለሆናችሁ ጊዜያችሁን ስለሰጣችሁ የሚዲያ ባለሙያዎች እጅግ አድርገን እናመሰግናለን። ስለዚህ እስከ ዛሬም ጥሪያችን ጥሩ እንደሆነ እናምናለን። በደንብ አስተላልፈናል፣ አድርሰናል። ሁሉም የአብያተ ክርስቲያን አማሪዎች ከኛ ጋር ናቸው። ከአሁኑም ደግሞ ባለችን ይህችን ሶስት ቀንም ይህንን ማስታወቂያዎች በደንብ በየሚዲያዎቻችን እንለቃለን። እናምናለን፣ በእግዚአብሔር መገኘት ያ ቀን ያልፋል። ከዛም ደግሞ ይሄ አገልግሎት ይቀጥላል። እዚህም ይቆም አይደለም እግዚአብሔር ኢቫንጀሌካት ለወንጌላማኞች ድምጽ